እንግዲህ ሄር ማታ እንደፈለገች ማለት ነው። እንግዲህ የፈለገችው ነገር አገኘች ማለት ነው። ማታ ከአብረሽ ጋር ሄዳ አደረች ማለት ነው። ገጠር ይዛው ሄዳ ነበረ። ገጠር ይዛው በሄደችበት ትናንትና ነግረችው ነበረ። በእግሩ ላይ ወጥቃ እዚው ነው የሚሄደው፣ ያለሱ መሄድ አንችልም፣ አስቀምጠዋለሁ ብላ ነበረ። ትናንትና እንዳልኳቸው ማለት ነው። ይዛው ሄዳ ነበረ። እነሱ ልጆቹ ሴቶቹ በአንድ በኩል ተኝቶ ነበረ፣ ወንዶቹ አንድ ቤት ተኝቶ ነበረ። እሷ ግን አልፈለገችም። አብርሽ ያለበት ቦታ መጥታ አብራው ተኝታ። እንግዲህ አብርሽ ተበላሽቷል ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱ። የቻናል ቤተሰብ ሰዎች ሁሉ እንዴት ናችሁ? ሰላም ናችሁ? ሰላም ናችሁ? ብዙ ብዙ ትርፍርፍ ይበልልኝ። ሰላም ሰላም፣ ክርስታንቶች ሁሉ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አሳብ አስተያየታችሁ በማስቀመጥ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር፣ ላይክ በባረግ አበረታቱኝ ይላችኋለሁ። ዛሬ እንግዲህ አብረሸና አብረሸና ሄለማላ ይዤላችሁ መጥቻለሁ ማለት ነው። በጣም የሚገርም ነገር አስደነጋጭ ዜና ማለት ነው። በጣም በጣም የፖሊስ ያለ የፖሊስ ያለ ምንልበት ማለት ነው። ይህ ነው እንግዲህ መመዝናሽ የመንግስት ያለ የመንግስት ያለ ያሉት ዛሬ መጣ ማለት ነው። አንዳንድ ነገር ያስቀያሉ ወይ እናቴ እና ዛሬ ማለት ነው አብርሽ እንግዲህ እና ህልማት እንግዲህ የሚያሳፍር ነገር እንግዲህ። አብርሽ ማታ ጠጥቶ ይሆን አላቅም፣ እንግዲህ ማታ ጠጥቶ ነው መሰለኝ። ዳመና አብርተው አብርተን ነው አለች፣ እሷ እንደምትለው ዳመና አብርተን አብረን ነው የተኛ ነው። ከዛ ሴቶቹ አብረን ሌላ ቤት ተኝተን ነበር፣ እኔ ግን ጥዬ መጥቼ እሱ በተኛበት ቤት መጥተን ነው የተኛ ነው። ፍራሻችንም ይኸው፣ ሁለት ራስም ይኸው እንትኑ ሰዓቱም ምን አውልቅለት አለው፣ ቀበቶውንም ፈትጅለት አለው። ግን አያውቅም እሱ ሁሉም እሱ ነገር ሁሉም አያውቅም። ጠጥቶ ነበረ መሰለኝ ሰከረ መሰለኝ ያለች እንግዲህ ይሄን ማታ እንግዲህ ዛሬ ማታ እንግዲህ ተበላሽታ አደረች ማለት ነው እንዳያቸው። ተበላሽታለች፣ ማታ አዎ ተበላሽታለች። ተበላሽታ ሰው አበላሸች ማለት ነው እንግዲህ ባለትዳር ሰውዬው ተበላሸ ማለት ነው። እንዴ እንግዲህ እንዳያችሁት ያው ሴቶች ብዙ ናቸው የሄዱት። እንግዲ የምትለው ሴቶች ብዙ ናቸው ያሉት ብላለች። እንግዲህ አብረሽ አላወቀም። ሰው ከጠጣ በኋላ እንግዲህ መጠጥ ከጠጣ በኋላ ወደ ትሂድ የትሂድ ምን ያድርግ ምን ይስራ አያቁም ማለት ነው። እንግዲህ ይኸው ያላሰበው ነገር ገጠመው ማለት ነው። አዎ አሁን ሁለተኛ ልጅ ሊመጣ ነው ገና ማለት ነው። ትንሽ ቆይታችሁ ታያላችሁ። አሁን ው ቴት ልግባ ቴት ልውጣ ያለች ሄርማት ጭራሽ ደግሞ አሁን ትምህርት ሆን ትንሆናታል። ይህንን አግኝታለች። አሁን በቃ መግቢያ መውጫም የለም። እሱን ማለት ነው። በቃ ተሱ ጋር ነው እንዲህ የሚያረጋት ማለት ነው። ሌላ ነገር በቃ እየለምናቸዋለሁ። በቃ እሷ የፈለገችው ይሄ አልነበረም። ይሄ ነበር የፈለገችው ማለት ነው። አብረሽን ሩታ ለመበቀል ነበር የፈለገችው። ይኸው ተበቅላለች ማለት ነው። እንግዲህ ማታ መጥታ ገጠር አምጥታ ሰው በሌለበት እንግዲህ ደፈረችው ማለት ነው። ሰው በሌለበት ደፈረችው። ወንድ ልጁ ድንግልና ወሰደችው። ወሰደችው፣ ወሰደችው፣ አወሰደችው፣ አስረከበችው። ወሰደችው። እሱ እንኳ ድንግል የለው እንዴ? ወዱታ እርጉዝ አይደለችም እንዴ? ጉድ እኮ ነው። አስረከበች እሷ ማለት ነው። እና እኔ የምለው ማለት ነው። አንቺ ቆይ፣ እኔ የምለው ያረግሽውን ያ ሁሉም የሰራሽውን ያ ሁሉም ያረግሽ ሁሉም ሳይቀር እንደገና ዛሬ ደግሞ መልሰሽ እንደገና ተአብረሽ ጋር እንደዚህ አይነት ነገር ውሳኔ ትፈጥር ያለሽ አብረሽ ትተኛለሽ። ወይኔ እኔ በሞትኩኝ። እውነት ሰው ምን ይላል? እረ ጉድኖ። ዘንድሮስ ምን ይመጣ ጉድ የለም። አንዱ ሴት ልጅ እንደው ምን ሆናችሁ? ኧረ ምን ሆነናል። ኧረ ቆንጠን እንበል፣ ኧረ ሰጋን እንበል፣ ትንሽ አረጋ እንበል። እንዲህ ይላል። እናት የምን ሆነች ነው? ግን የተመተሽ አብልጣ ገቡ መጥተሽ እንደዚህ አይነት ስራ ምሰሪ ማለት ነው። ቱቱቱቱቱ የመንግስት ያለህ እውነት ነው። ምን መንግስት አለ? ይ ወይ ወይ ወይ ወይ ወይ ዘንድሮስ! እንደው እንደው እኔ ስንሆ እንደው ግራ ግብት ከእናንተ ጋር እንደው ልቤ ውልቅ አለ እኮ ልቤ ውልቅ ውልቅ። ትንሽ ናት ትቃ በቃ ድቤ ማለት ነው። ትንሽ ናት የቀራችው ከእናንተ ጋር ማለት ነው። በቃ እንደ እኔ እንቻ ብቻ አላቅም። አንቺማ በቃ ተዛው። ደግሞ ሙያዬን እያያችሁ ማለት ነው። ሙያዬን እያያችሁ ዛሬ በሙያዬ ነው የመጣሁላችሁ። ሙያዬን ያያችሁ በደንብ ሙያ ተመልከቱ፣ እየተመለከታችሁ ማለት ነው። አዎ እዛ ላይ ማለት ነው። እነሱ የእነሱ የሰራሁላቸው ነው። ምሳ ምሳ የአብረሸና የሩታ ማለት ነው የሰራሁላቸው ነው። እንግዲህ እነሱ ትንሽ ከጠገንኩላቸው ብዬ ማለት ነው። ገጠር ቦታ ነው ያደሩታ። ረቧቸዋል መሰለል። ርቧቸው ነው እንዲህ እንዲህ የሚያረጋቸው ማለት ነው። ጠምቷቸው ነው እንዲህ እንዲህ የሚያረጋቸው ማለት ነው። ፈላባቸው፣ እውነት ፈላባቸው። ዘንድሮ አመት ባል ዘንድሮ ዩቱበሮች ፈልተውባቸዋል። በተለይ ማን የፈላባት ይመስላችኋል? ባለትዳር የሆኑት ሁሉም ባለትዳር የሆኑት ፈላባቸው። ዘንድሮ ማያመጡት ጉድ የለም ማለት ነው። እንዴ አብርሽ እንዴ! አብረ ተኝታ የምሰራውን ሰርታ መልሰ ደግሞ ምን ደንግጠህ ብድግ ትላለ። ሱሪህን ታያለ፣ ቀበቶውን ታያለ። ቀበቶው ተፈቷል፣ የእጅህም ሰዓት ተፈቷል። ሌላ ምን ትፈልጋለን? ስልክህም የለም፣ ስልክህም የት እንደጣርኩ አታውቅም። ሄ ሰካራም እንዲ ነው። አይው ለኪ ሳካራ የጠጣው ማለት ነው እንዲ ነው። የወደቀበትም አያውቅም። ማና ጠገቡ መጣ ያበላሽ፣ ወይ በላሽ አታውቅም ማለት ነው። ዋናው ይሄ መጠጥ እኮ በቃ መጠጥ እንዲህ ነው። ጉድም ያረጋችሁ ማለት ነው፣ እናንተ አታውቁትም እንጂ ማለት ነው። እና ዛሬ ቀን ወላሂ በጣም ነው ግርም ያለኝ። አሁን ያላየ ሰው የለም ያልሰማ ሰው የለም። አብረሽ አሁን ማንም አልሰማም ማንም አላየም ብሎ በሱ ቤት እየሸፋፈነው ነበረ። እሷ ግን እውነቱ ተናግራለች ማለት ነው። እንደ አብረን እንደተኛን ተትናንትና ጀምሮ ሁለት ቀን አብረን እንዳደን እብላ ሁሉም ነገር ተናግራለች ማለት ነው። እንግዲህ ሩታ ይሄን አይታ እኔ ምን እንደሚፈጠርና ምን እንደሚመጣ ብቻ ጨንቆኛል ማለት ነው። እውነት ልጁ ብቻ ለጊዜው እንዳይወድቅ በድንጋጤ እንዳይወጣ ማለት ነው። እኔ ግርብት ነው የሚለኝ ማለት ነው። እንግዲህ ሩታ እስካሁን የተከታተለች ነው ብዬ አስባለሁ። ሳትከታተል ቁጫ ትልም ትከታተላለች፣ በነገራችን ላይ ማለት ነው ለምን ያው አላተኮ ወረቀቱ ፈረም ኩልሽ እንጂ እናንቺ ተለያየን ማለት አይደለም። አን ተለያየንም አን አንቺ ግን ተለያየን ብለሽ እንትን እንዳት እናንቺ ገና ብዙ ነገር የሚያገናኘ ነገር አለ ብዙ ነገር አለን ብሎ እንግዲህ እየተናገረ ነው ይላችኋለሁ። እያወራ ማለት ነው ሙያዬን ያያችሁሽ ከዛም ከዛ ተማሩ ሙያ እና በጣም በጣም ግርም የሚል ነገር ማለት ነው። ሩታን እንግዲህ ገና አልተለቀቀችም ማለት ነው። ተለቀቀች ብላችሁ እናንተ እንትን እንዳትሉ አንተለቀቅንም ብሎ ጥንቃቄ ሰጥቷት ነበረ ሩታ ማለት ነው። እንግዲህ ይሄን ቪዲዮ ናይታ ብድ እንደምትል እና እኔ ብቻ ጓጓሁኝ ምን እናይ እንደደረሰች እና ምን እንደምትል ብቻ። ግን በነገራችን ላይ ሩታ ትግስት ያላት ልጅ ናት። ትግስት ያላት የሰው ፍቅር ያላት፣ የሰው ክብር ያላት ልጅ ናት። ትንትናለች ብዬ ትነጫነጫለች ታምናለች ብዬ አላምንም። በነገራችን ላይ ሩታ ብዙ ነገሮችን ብዙ ታይሞችን ብዙ ነገሮችን አልፋለች። አሁን ደግሞ በዚች ነገር ደግሞ ልቧ እንትን ይላል ብዬ አላስብም። ብዙ እንግዲህ አይታችኋል እንደ ሩታ ሰው ማለት ነው እና ዛሬ ግርም ያለኝ እኔ እያሰበችውን ያቀደችውን የተሳካላት የልማት ነገር ነው። እኔ ግርም ያለኝ ማለት ነው። እንዴት ሰው መጥቶ ባለትዳር ወንድ ላይ መጥቶ እንዴት ይንተኛል? በግድስ እንዴት አብረን እንደር ብሎ ጎትቶ ያስቀምጣል? እንዲህ እንቆጠት ጫፈረች፣ ይዛው ጫፈረች እናንተ ወስታው ጫፈረች። በዛ ላይ ደደረቱ ላይ ምኑ ላይ እጁ ላይ ዳበስ ዳበስ። ወይኔ ጉዴ! ወይኔ ዘንድሮ! ወይኔ ሩታማ ይህን አይታ ምን እንደምትሆን ለማየት አብቃኝ ማለት ነው። ሄልማት ዘንድሮ አብዳለች፣ አብዳለች። ምንም ተፈቶ ለቀባት። ልክ የገጠር ከብቶች ሆናለች። የገጠር ከብቶች አሁን ተፈቶ አሁን ቤት ቤት ሲለቃቀሙ ማለት ነው። ብዙ ናቸው እኮ ጫካ ላይ እንዳለ ተፈቶ ነው የሚለቀቁት ማለት ነው። አሁን እሷ እንደ ጫካ ሜዳ ፍየል ሆናለች፣ የሜዳ ፍየል ሆናለች። ወይኔ በግድ በግድ የሰው ወንድ የሰው ሚስት ወንድ ትደፍሪያለሽ። ወንድ ወንድ አረ በእናት ሸልማት እዬ ትንሽ አረጋ ቤ አረ ተኛ ና ሳፈርሽን አረ ተ ያሳፈርሽን እውነት አሳፈርሽን። ወይኔ እኔ ስ ምንድን ነው የመጣብን ብያለሁ እኮ በእውነት። ምንድን ነው የመጣብን ብያለሁ። እንዲ አሳፈርሽን ነው እኮ። ጉድ እኮ ነው። አረ ዘንድሮስ እንደው ምን ተፈጠረብን ይሁን ምን መጣብን። የዘንድሮስ ፍየል የዘንድሮስ ዩቱበር የተለየ ነው። ሁሌ ይባላል፣ ሁሌ ይባላል። የዘንድሮ በጣም የተለየ የተለየ የተለየ እላችኋለሁ፣ በእውነት ከዛ መዛ ሙያዬን እያያችሁ ማለት ነው። አይዋ ሙያዬን በደንብ አላውቃችሁ እዩ ክብሰ ነው ክብሰቱ ነው የሰራሁ ነው በደንብ አርጋችሁ እያያችሁ ማለት ነው። እና እኔ የዘንድሮ እንጃ ዘንድሮ ብቻ ሩታላ በሰላም ገላግሎች እውነት ያብቃሽ ብቻ እንጂ ዘንድሮ ብዙ ፈተና እያለፍሽ ነው። ብዙ ነገር ብዙ ቻንጆችን እያሳለፍሽ ወደ ኋላ ያረግሻቸው ነው። ግን እንደ አንቺ ትዕግስት ያለው ሰው ቢኖር ምን አለበት? እኛም እንደ አንቺ ትግስት ቢሰጠን እንደ አንቺ ቆራጣም ቢያረገን ምን አለበት? እንደ እውነት በአንቺ ብዙ ነገር እንማራለን ብዬ አስባለሁ። እንዴ እርማታ ግን ደግሞ ስትችልበት፣ አቤ ስትችልበት። የእኔ መልካሞች እኔም ብራን ካረኳችሁ እውነት ቤተሰቦቼ፣ ብራንካ አረግኳቸው ሄርማት። ዛሬ አብርሽ ብራንካ አረገችው ብራንካ አረገችው። ለብቻ ብቻ ነበረ እያደሩ ሴቶች ለብቻ ነበረ የተኙት። መጀመሪያ ወጣት ተናግራለች። የብቻ ነበረ የተኙት ማለት ነው። ከዛ በኋላ አብርሽ ብቻው ነበረ የተኛው። እኔ እኮ እያሳቀኝ አብርሽ መደነባበርና ሱሪውን ማየትና ቀበቶውን ማየት ነው ቶሎ ብሎ ብድግ ብሎ ተነስቶ ቀበቶ እና ሱሪውን ያየዋል። ሰልኬን ስልኬን ያለ ማንገራ ግብታ ነው። ማና መጣሽ እዚጋ? እንድማን አንቀጠቀጠው እኮ እንዴት እንደሆነ ብታዩት። ወላይ አላያችሁት ወይ? ያየን ያያችሁ፣ እሺ እንዴት እንደሆነ አላያችሁትም። ወላይ ልክ ማለት ነው። እሷ መጀመሪያ ኔትዎርክ የለም ምንም ኢንተርኔት የሚባል ነገር የለም። ስለዚህ ብራንክ አብልሽን ብራን ካረገዋለሁ ብላ ነው እና አቅዳው ቀድድ አቅዳ እየመጣች የነበረው ማለት ነው። አብረሽን እንግዲህ የእሱ ነበረ እንትን ብላ የመጣችው ከዛ ሁለት ደቂቃ ማይሆንም፣ ሁለት ደቂቃ ማይሆንም፣ አብረሽ በተኛበት ቀስ ብላ ካሜራ አዘጋጀች። ካሜራ የያዘላ ሰው ደግሞ አለ። እንዴት እንደምትችልበት በስሜላት ነግራችን ላይ አንችልም ማለት ነው። ከዛ ገብታ አጠገቡ ተኛች ና ዳመስዳመስ አረገችው። ዳመስዳመስ ስታረገው ነቃ። እኔ ማ በጥፊ እያስጨዋታለሁ እየነበረው ላይ ግን እውነት ማ እሷም ብላለች። መጀመሪያ አብረሽ ግን እንትን ሴት ልጅ ላይ እጁን አይዘነዝንም። በጣም ጥሩ ልጅ ነው እንጂ አንዳንድ ወንድ ብሆን በጥፊ ይደረግመኛል አለች። ከዛ ደነገጠ። ከዛ ደነገጠ። ልክ መጥታ ዳበስ ዳበስ ስታረገው ድንግጥ ብሎ ብድጋ አይልም ብድጋ አለና ማለት ነው። በስመ አበረ በጌታ አለና፣ እንዴ ምንድነው ማን አመጣሽ እዚህ ማን ነው የመጣሽ? ሲላት እንዴ ደግሞ ድርቅ ብላ ማለት ነው። ማታ አብረናል፣ ምን እያደል ነው? ሁሉም ሰው አይቶናል። አሁን ልትግዳኝ ነው? እንዲህ አለችው። እንዴ ምን ሆነ ያህል ቀበቶውን ፈተኋል አለችው። እንዴ ሰዓትህም ይኸው ሰዓት ራሱ ማን ይፈታል? አንዱ በጣም ጠጥቶ ሰክረህ ነበር። እንዴ ሰከርክ ነበረ መሰለኝ። እንዴ አታውቅም? እንዲ አለች፣ እንጂ አይኗን ታሻለች። ደግሞ እንቅልፍ እንደወሰደ ሰው ማለት ነው። ደነገጠ፣ ተነሳ። ና ልቀቅኝ፣ እውነት ህልመ ሥርዓት አድርጊ አሁን። በጣም እንጣላለን አላት። እንጣላለን? እውነት አላት። እኔ ብቻ ነው የተኛሁት እዚህ ጋር ማንም አንተኛም፣ ወንዶች ሴት አሉ ይላታል። ይኸው እንደ ሰከርክ ወቅት ሰክረሃል እኮ አልለቀቀህም አትለውም። እና ደነገጠ፣ እና ብድግ ብሎ ተነሳ። እንዴ አሁን ነው የመጣሽው አለኝ። ግን ነቃባት። አሁን የመጣሽው ከነጋ አላት። አልመጣሁም እዚህ አብረን ያደን ነው። እኔ እናንተ እንትን ምንድን ነው፣ ችቦ ከተበራ በኋላ መጥተን ነው አብረን እየተኛ ነው አትለው። እሱ ድንግጥ አለ ማለት ነው። እውነት ግን እንትን አለ። መጀመሪያ ደነገጠ፣ ሱሬውንም አየ፣ ያው ቅበቶንም አየ፣ እንትኑንም አየ፣ ስልኩንም ፈለገ ማለት ነው። እና እኔም እስቲ ብራንክ ላደርጋችሁ ብዬ ነው፣ በአቅሜ ያክል ማለት ነው። እነሱ ብቻ ማን ፈቀደላቸው? እኛ የምንራሱ እኔ እያሳቀኝ ማለት ነው። ድርቅ ብላ ማለት ነው። አብረን አይደለም እንዴ ማታ ያደን ነው። ሁሉም ህዝብ አይቶናል እኮ ምን ልትክደኝ ነው እንዴ? ምን ነው ካትከኛ ያለችው ነገር ኮስተር ብላ። ደግሞ ሳቅ አይመጣባትም ግን፣ መጨረሻ ላይ መቻል አቃታት። እሱም ይሄዳለው አለ ምክር እንትን ምንድን ነው ቁርስ ልበላ ልሄድ ነው አለ። አብረን ነው ምን ሄደው፣ አያቴ ጋር ነው እነዛ ነው ምን በላው ምናምን አለችው። እንግዲህ ድብዛ ላይ ድንቢት ሰው ድንቢት ሰው እየተጫወቱ ነበረ ሁለቱ ማለት ነው። ምን እያሉ ይት እንግዲህ እላችኋለሁ ቤተሰቦች፣ እንደምትወዱት ተስፋ አረጋለሁ። እንግዲህ እኔም ብራን ካረኳችሁ ማለት ነው፣ አብረች ብራን ካረገችው እሷን ማለት ነው። እንደምትወዱት ተስፋ አረጋለሁ። ሙያንም እያያቸው አሳባ አስተያየታችሁን እየሰጣችሁኝ ማለት ነው እና እናንተም ሼር ላይክ ያደርጋችሁ አበረታቱኝ። ቪዲዮና ይታይ ምላችኋለሁ እንድታዩልኝ በአክብሮት እጠይቃለሁ ማለት ነው። በሌላ ደግሞ በአዲስ ደግሞ እንመጣለን ማለት ነው። እንግዲህ ዛሬው ይሄንን በዚህ በዚህ እናበቃለን ማለት ነው። እናንተንም እንደምትወዱ ተስፋ አረጋለሁ። በጣም እኔ እያሳቀኝ አብረሽ ተነስቶ እግሩና ሱሪውን ማየቱ ነው እና ፍራሹን ማየቱ ነው። እኔ ግርም ያለኝ እሷ ደግሞ ሞቀኝ። በቃ የምትናገረው እውነት ስሬሶ ሆና ነው። አይነ ሆኖ የሚያሸች ባክን የታኛ ትለውም እንደገና መደሳ ማለት ነው። አንተኛም ሂጂ አላትና ሂጂ ልኝ ምንድነሽ እንጂ ብሎ ማለት ነው። አንዳንድ ሰው ቢሆን እውነት በጥፊ ይማታ ነበር። እና ይሄን ይመስላላቸዋለ። በሌላ ስከት የሚገናኝ መልካም ቀንላችሁ። ባይባይ ወዳቸዋለሁ የእኔ ውዶቼ።